አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ ተከበራችሁ የአህል ቤተሰብ፣ ወይ እንዴት ናችሁ? ሰላም ናቸው ወይ ሰላማችሁ? ዝዲ በለኝ። እንዴት አድርጎ ይዟችኋል ኑሮ? ሁሉም ሰላም ሰላማችሁ ብዝዝ ዝዲበለኝ እንግዲህ ዛሬ መጥቼ ነው ማለት ነው። መቼም የሚነሰዲጉዳ ያልቅ ማላይቂያ እያለለው ማለት ነው። እና ሀዋ እንገዴ ዛሬ አብዱ እንደ መታት ያው በቀደም አይታችኋል። ስለዚህ ራሷን ስላ አንቦጫ ቦጫት ያው ሀኪም እየታከመች ነው። ውላችኋለሁ። ፈጣሪ አላህ እንግዲህ ያሸርሽ የኔ ወድ ማለት ነው። አንቺ በጣም ታማኝ ና ታሙና እጅግና ስለሆንሽ ነው። እና በጣም ማለት ነው ያው እንደምታውት ሳይዲ እና ያው አብዲ ያው በባዛ ወርት ምክንያት ነው ሀዋን ራሱ ያተሞጫ ቦጨው። ስለዚህ ሀዋዬን የውድ ማለት ነው ፈጣሪ አላህ ያሽርሽርሻል የኔ ወድ አንቺ በጣም መልካም በጣም ጀግና በጣም ጨዋ ስለሆንሽ ነው። እንዲ ሲል ከሰከሱ ማለት ነው እና አንቺ ግን የምትናገሪው ሀቅ ስለሆነ ሀቅ ነው የያዘ። ሀቅ ትመነምናለች እንጂ አትበጠስም። ስለዚህ አንቺ የኔ ወድ ማለት ነው ሄጅበት፣ አላህ ፈጣሪ ደግሞ አላህ አሸረሽ እና የምትፈሪው ፈጣሪ ብቻ ነው እንጂ የሰው ልጅ ታፈራ አልተፈራ ምን የሚያመጣው ነገር የለም። መፍራት ግን አዲ አላህን ብቻ ነው፣ የሰው ልጅ አይፈራም ማለት ነው። እና ሀያቴ፣ ሲቀጥል እንትና ሱሙያ ማለት ነው የመለሰችው ምላሽ፣ ስለ ሰላም ጉዳይ ትንሽ ያው ግራ ያጋባ ነገር ነው ማለት ነው። እኔ አግብተሹም ና አግባሹም እንደሆነ ማለት ባትቸኩይ ብዬ ላለው ሱሙያ። ምክንያቱም እችል የተበሳጨታለች፣ የተበሳጨ ሰው ብዙ ነገር ሊናገር ይችላል። ስለዚህ ላታነሳለች ትችላለች፣ እና ለምን አትናገሩም አግብተሹ ከሆነ ብለሽ መናገር የለብሽም። አይሽ አንድ ሰው ጓደኛ ሞች የሚያቀያይም ነገር በትንሽ ነገር ላይ የሰው ልጅ የሚያቀያይ ነው። ያ ነገር ፈተናውን እንዳትወርቂ ማለት ነው። ፈተናውን ማለፍ ይገባሻል። ስለዚህ ተረጋግቶ ነው የሰው ልጅ የረጋ ቅቤ ወጣዋል ብሏል። እች ልጅ እኮ ለራሴ ብላ ከሆነ ለአንቺ ብላ ከሆነ የሄደችው ዝግ ብሎ ነው የሚታየው ነገር ግን ሩጦ ለመናገር መቸኮል ትንሽ ዋጋ ያስከፍላል። ለምን አንድ ሰው ለኔ ብሎ ከሆነ ያሰው ሰው የሄደው በንዴት አንድ ነገር ስልክ ላታነሳ ላትደውልሽ ትችላለች። የውስጧን የሆዷን እሱ ፈጣሪ ነው የሚያውቀው ና ማለት ነው። ነገር ግን እዚህ ባታረጊ ብዬ እላለሁ። ረጋ በይ፣ ለመናገር ባትቸኩይ ብዬ እላለሁኝ። እሱ ሞያው ማለት ነው። በእውነት ሰላም ለአንቺ ከሆነ እንደዚህ መልፋት የያዘችው ምክንያቱም ደስ የሆነችው ከሆነ ምክንያቱም ቀልቧ ስለሚሰበር ወደፊት ማለት ነው። ገንዘብ ማድረጌ ምንም እንዳል አደለ። ነገር ግን ከገንዘብ ተማድረግ በላይ የሰው ልጅ ቃሉ ትንሽ ቃል ናት። የሰው ልጅ የምትሰብረው የምታስወድድሽም፣ የምታስጠላሽም ትንሽዬ ናት። ትንሽዬ ነገር ምክንያቱም ተልብ የማትጠፋ ተሆን የማትጠፋ ንግግር ስለሆነች እና እንደ አይነቲቱ ንግግር ብትቆጠቢ ብዬ ላለው። እስተ አሁንም ታጋሽ ነሽ፣ ብዙ ነገር እያለብሽ ነው። ስለዚህ የሰላምን እውነታው እስከምታቂ ድረስ መናገር የለብሽም። አሁንም ምክንያቱም በጓደኛ ማሞች መሀል ላይ ትንሽ ነገር እናትበቃለን። ለምን አንድ ሰው ለሱ ለአንቺ ብላ መስዋእት እየከፈለች ከሆነ እች ልጅ ነገር ትቀየምች ትችላለች። ፈተና ነው የታያሽው። አሁን አንቺ ፈተናውን መውደቅ የለብሽም። ፈተናውን ማለፍ አለብሽ ብዬላለሁ። እና ሁላቸውን በነገራቸው ላይ ሰይዲ እንደፈለገ ነው የሚናገረው። ማለት አንዳንዴ ብቻ ከባድ ነው ላይ ማለት ነው ና እናንተ ወደ ራሳችሁ ተማለሱ ተመለሱ። ልጆቻችሁን በስነ ስርአት አሳድጉ። በእናንተ ምክንያት ልጆቹ ናቸው የሚጎዱት፣ እናንተ አይደላቸውም። እናንተ በጊዜው ፍቅራችሁን አሳልፋችሁ ተደስታችሁም ተካፍታችሁም ያለፈ ነገር ነው። ነገር ግን ጠባሳ የሚጥል ልጅ ላይ ነው ልጅ ላይ ስተሆነ ድረስ፣ ሰላም ፍጠሩ፣ ታረቁ። ሰላምን ደግሞ ፓስፖርቷ እንዲሰጣት ማስደረግ ነው ፓስፖርቷን ባትሰጣ በኋላ ሁሉም ነገር ይስተካከላል እና እና እሱም እንደዚህ እንደዚህ ለእኔ ብላ አደለም የሄደችው ማለት የለብሽ፣ ምክንያቱም ላንቺ ብላ ነው ያ ካልሆነ ዝግ ብሎ ስለሚታይ ማለት ነው። ለመንደን ለነገር አለመቸኮል። ምክንያቱም አሁን ፈተናውን ማለፍ ይኖርብሽ ነበረ። አሁን እዚህ ላይ ተሳስተሻል። እና እኔ አግበታችሁም ተሆነ ተጋብታችሁም ተሆነ ብሎ መናገር ትንሽ ለእሷ ለአእምሮዋ፣ እርግጥ እሱ ሲያስከፋት ዝም ምልትሽ ልጅ ትችላለይ ላዴ ቡልልሽ ትችላለይ እና ብዙ ብዙ ነገር ስለሆነ ይህን ነገር ባትናገር ብዬ እላለሁ። ሱሜያ ንግግሩን በስነ ስርዓት አስተካክሊ። ሳይዲ ሳይድ እንትን ትፈልጋለህ? ምናምን ምናምን ምናምን እንደፈለገ መከባት አጠርዟል። እሷም ሰላሙም ግን እኔና እሱ በሌላ ምን ፈለገው